ሀይሚና ቡራ እንግዲህ ጉዞ ጀምረዋል። በሰላም እንዲገቡ መልካም ምኞታችሁን ግለጹላቸው። በጣም ደስ ይላል። የቡራ እንግዲህ ባለፈው ብቻውን ሆኖ ነበር። ይህን ፎቶ ታስታውሳላችሁ። እንግዲህ ሰከንድ ከሀይሚዬ ጋር አብረው ተጉዘዋል ማለት ነው። መልካም ጉዞ በሏቸው። እንዲሁም መልክት አለ ማለት ነው ለሁላችንም ለኦዲየንስም፣ በቀለ ተመልካች በአጠቃላይ ይጠቅማችኋል እና እንድታዳምጡ ፈልጋለሁ ማለት ነው። የእኛ ተናፋቂዎች በሰላም ግቡልን። እግዚአብሔር ከእናንተ ጋር ይሁን፣ በያላችሁበት ይጠብቃል። ሄደች ኮ ይገርማ ወዳሄ በፍቅር ጥላ ስር ተልበሌ የልቤ ሳልነግራት ሚ በተስፋ ባሳቤ ከ ዛሬ እንግዲህ ወሳኝ መልእክት ለመናገር መጥቻለሁ ማለት ነው። በሀይሚና በዙሪያቸው ባለውና እንዲሁም በተመልካችን በተለይ የጨረቃ ቤተሰቦችን ስለ ሀይሚና ስለ ብሩክ ያለውን ሁኔታ ለመናገር ለጥንቃቄ ያክል ነው የመጣሁት። ውድ ቤተሰቦች ይህን መልእክት በመስማት ራሳችሁን ከጭንቀት እንድታድኑ መናገር ፈልጋለሁ። ምክንያቱም እኛ ስንጨነቅ፣ እናንተ ስትጨነቁ ስራ መስራት እንኳን አንችልም። እውነት ለመናገር ራሴን ጨምሮ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ የጃና ላይቭ ቤተሰቦች እንኳን ደህና መጣችሁ። ሀይሚና ቡራ እንግዲህ ዱባይ ሂደዋል መድረሳቸውን ብቻ እንዲነግሩን በጉጉት እየጠበቅን ነው። እንግዲህ እግዚአብሔር በሰላም ደርሰው በሰላም እንዲመለሱ የሁላችንም ጸሎት ነው እና እግዚአብሔር ደግሞ ከጎናቸው ስላለ ምንም አይሆኑም ማለት ነው እና ስለዚህ የመጣሁበትን ጉዳይ መናገር የምፈልገው በተለይ ለተመልካች ማለት ነው፣ ለተመልካች ማለት ለጨረቃ ቤተሰቦች ማለት ነው። ይሄን ነገር ደግሞ እናንተ ሰምታችሁ ሀይሚና ቡራን ማስጨነቅ እንደሌለብን፣ ይሄንን ነገር እናንተ ተግባራዊ እንድታደርጉ ለጓደኞቼ ለመናገር ነው የመጣሁት። ለጨረቃ ቤተሰቦች ታዲያ እንድታዳምጡ እፈልጋለሁ። አላስረዝምም ማለት ነው። ሀይሚ እና ቡራ እንግዲህ ዱባይ ሄደዋል። ቡራ ባለፈው ዱባይ ሲሄድ አይታችኋልና በሀይሚና በቡራ ሲሰራ የነበረው በሶሻል ሚዲያ በውሸት ዓለም የተሞላ ኦዲየንስን እጅግ በጣም ጭንቀት ውስጥ ከቶት ነበረ። ስለዚህ አሁንም ቢሆን ተጀምሯል ማለት ነው። ታዲያ እናንተ የጨረቃ ቤተሰቦች የውሸት የሚወራውን ነገር ባለመስማት ራሳችሁን ባለማሳመም ሀይሚና ቡራ እንዲደሰቱ እንዳይጨነቁ ከፈለጋችሁ በእነሱ መጥፎ ነገር የሚሰሩትን ባለመከተል እናንተም ራሳችሁን ከጭንቀት እንድታድኑና እባካችሁ ሀይሚና ቡራ በሚለቁት ቪዲዮ ብቻ አስተያየት እየሰጣችሁ እነሱ ቪዲዮ እስከሚለቁ ደግሞ በትዕግስት በመጠበቅ የእነሱን ደስታ የምትፈልጉና እንዲጨናነቁ የማትፈልጉ ከሆነ በሶሻል ሚዲያ ስለ እነሱ ውሸት የሚወረውን እየሰማችሁ ራሳችሁን እያሳመማችሁ በውስጥም እንዲያደርጉ እንዲያደርጉ እያላችሁ ለእነ ሀይሚ ለእነ ቡራ የምትሉት ነገር ማለት ነው እና ይሄ ከእንደዚህ አይነት ነገር እንድትቆጠቡ ነው የሚፈልገው። ለምን መሰላችሁ? ሀይሚና ቡራ ሕፃን ልጆች አይደሉም። ከፈጣሪ በታች እነሱም ጥንቃቄ ማድረግ እንዳለባቸው በጣም ተነግሯቸዋል። ጥንቃቄ ያደርጋሉ። የሰው ልጅ ናቸው። ወንጀለኞች አይደሉም። ምንም አልሰሩም። ስለዚህ የሄዱት ዱባይ ነው። አሁንም ቢሆን ሀይሚና ጉራ ደስታቸውን ላለማጨለም ደስታቸው የደስታቸው ተካፋይ ለመሆን በውሸት አለም የሚሰራውን ነገር በመተው የእነሱን መልእክትና የእነሱን ቪዲዮ ብቻ በማየት በመስማት ለነሱ ደግሞ የምትነግሯቸው ነገር ካለ በቅርብ ርቀት የምታገኟቸው በውስጥ ምክር በመለገስ ብቻ እንዲሁም ደግሞ በጣም የምትወዷቸው ወዳጆች ትክክለኛ ዩቱበሮች አላችሁ እናንተ ደግሞ ምርጥ ሀሳብ በመስጠት የምትሰሩት ቪዲዮ ደግሞ የሀይሚንና የቡራን ስም የሚያጠለሽ። ስለዚህ ውድ የጨረቃ ቤተሰቦች ይሄንን መልእክት በማዳመጥ ሀይሚና ቡራ ደስታቸውን አጣጥመው እንዲመጡ እነሱ በሚለቁት ቪዲዮ እያያቸው አስተያየት በመስጠት እነሱም ደግሞ ሄዱት ለመደሰት ሀይሚዬ ደግሞ ለመዝናናት ብሩክ ሰርፕራይዝ ሊያደርጋት ነው። የ200 ሺ ቄ ስለገባ እዛ ደግሞ ብዙ የሚወዷቸው ወዳጆች አሉ። ምናልባች አንዳንድ የብሩክ አፍቃሪ ናቸው እያሉ አሁንም ደግሞ ብሩክ ምንም በማያውቀው ነገር የብሩክ አፍቃሪ መጣች፣ የብሩክ አፍቃሪ ሄደች እያሉ ብዙ ነገር እያሉ ስለሆነ ለእሱ ጀሮ ሳትሰጡ የሀይሚና የብሩክን ደስታ ላለመንጠቅ ከእንደዚህ አይነት ነገር በመቆጠብ መልካሙን ነገር በማዳመጥ ጥሩ ነገር በመስራት የጨረቃ ቤተሰቦች ሀይሚና ቡራ ሄደው ተደስተው ተዝናንተው በሰላም እንዲመለሱ በምትችሉት አቅም ደግሞ በውስጥ ጥንቃቄ እንዲያደርጉ የምታገኟቸው ስልክ ቁጥር ያላችሁ በመምከር ደስታቸው አጣጥመው እንዲመጡ ሀይሚየም ደግሞ የሄደችበት ልትደሰት ብሩክም ደግሞ ሊያስደስታት ነው ስለዚህ ብሩክ ደግሞ ራሱን የሚያውቅ ነው ህፃን ልጅ አይደለም ማንም ሰው እቃ አይደለም ከሱ ጋር ፎቶ እነሳለው ከሱ ጋር ቪዲዮ ሰርቻለሁ ፎቶ ተነስተው ቢለቁ እኮ ችግር የለውም አሁን እኮ ሀይሚ ያለች ሀይሚ ስላለች ምንም ችግር አይኖርም፣ አይመጣም ምክንያቱም በጣም የሚወዳቸው ሰው አለ የሚጠላቸው ሰው እንዳለ ሁሉ ሞር ደግሞ የሚወዳቸው ሰው ስላለ ምንም አይሆንም። ብቻ እናንተ መልካም ነገር ተመኙላቸው። አሁንም ቢሆን ያልሆነ ነገር እየሰራችሁ ልጆቹን ያልሆነ ሙድ ውስጥ አትክተቷቸው። ለቤተሰብ ደግሞ አስቡ፣ ለቡራ ቤተሰብ፣ ለሀይሚ ቤተሰብ አስቡ። እነሱ ያሉት አሁን ውጭ ነው አይደል? እንዲሆኑ እንዲሆኑ እያላችሁ በውሸት የምሰሩ እባካችሁ፣ ወደ ራሳችሁ ተመለሱ። ቆይ ስለ እናንተም ቪዲዮ እንስራ እንዴ! ለምን በውሸት ትሰራላችሁ ብለን ቪዲዮ እንስራ ለምን እያወቃችሁ እውነት ሀይሚና ቡራን ትወዷቸዋላችሁ? ወይስ ገንዘብ ነው የምትወዱ እንዴ? ኦኬ እየሰራችሁ ገንዘብ አገኙ። ደግሞ ከገንዘብ የሰው ልጅ አስቀድሙ። ለህሊናችሁ ስትሉ ኖሩ። ታው ግን በጣም ብዙ አላችሁ እንደዚህ የምታረጉ ጠንቅቄ የማውቃችሁ። እኔ ግን ይሄን ስናገር በዚህ ጾም ቀን እግዚአብሔር ይቅር ይበለኝ፣ ደግሞ ማለፍ ስለማልችል ነው። አሁንም ያለፈው ነገር እንዲደገም አንፈልግም። ያ ማለት ቡራ ዱባይ በነበረ ሰዓት ስለ ሀይሚ ስለ ቡራ ብዙ ተብሏል። ብሩክ እንዲሆነ ከፍርቱና ጋር እንዲያደረገ ምናምን ምናምን ብዙ ያልተባለ ነገር የለም።